የእኔ እምነት የሀጢአት ባሪያ ነሽ ስለማይል እኔ ያመንኩበት የእኔ ባሪያ ነሽ ስላለኝ እኔ እሱ ባሪያ ነኝ። ኃጢአተኛ ነሽ ሲለኝ ደግሞ ኃጢአተኛ እንደሆንኩ ያመንኩ ጊዜ ደግሞ ተውበት አለው። ተውበት የሚባል ነገር አለ። ሚንስ በእናንተ ቋንቋ ልንገረክ እና ንስሀ ንስሀ ትገባለህ። ቆመህ ቀርተህ ነው ወላ? እየሰማሁሽ ነው እኔ ከማቋርጦች ብዬ ነው እና የኛ አላህ የኔ አላህ የተብቃቃ ነው። በቃ የተብቃቃ ማለት ነው። አልወለደም፣ አልተወለደም። በቃ የተብቃቃ ጌታ ነው። አይወልድምም፣ አይወለድም። እኔ ደግሞ አሁን አንተ ባርነት ላልከው በጣም ነው ባርነት የምወደው በባይዛዊያችን ላይ አስበዋል። ከእስልምና ውጭ ሌላ እምነት ውስጥ ኖሬ ቢሆን ኖሮ በባይዛዊያችን ላይ እዚህ ጋ ሳርም በጣም በእንትን ነው የምናገረው ይሄንና በኩራት እናትና አባቴ የሌላ እምነት ተከታይ ነበሩ እና ልሃለው ሲሉ አንድ ልጅ ወለዱ። ታሪኩን ልንገረው። ከዛም በኋላ ወለዱ አንድ ልጅ፣ ያ ልጅ ሞተ። ቢሎ ቢሎ ልጅ ወፍ ከዛ እናቴ ሄዳ ተሳለች። በቃ ያረብ ልጅ ከሰጠኸኝ እሰልማለሁ አለች ማለት ነው። የእኔ አላስ አያሳፍርም ብዬ ከለ እኔን የመሰለች ለቤታችን ንግስት የሆንኩ ልጅ ተሰጣት ማለት ነው። በምን ቀን ተወለድኩኝ? በማርያም በዓመቷ አባቴ ፕሮቴስታንት ነበር፣ እናቴ ኦርቶዶክስ ነበረችና ከዛም በኋላ አንድ አበባ ስጡኝ በኋላ እኔ በኋላ እኔን የመሰለሽ ንግስት ወለዱ። ንግስት ከዛ ኛ የአባቴ የእናቴ ዘመዶች የእናቴ ዘመዶች ይኸው ማርያም ሰጠችሽ አሏት፣ ማለት ነው። በማርያም ቀን ስለተወለድኩኝ እኔ አላህ ነው የሰጠኝ አቋሚን አልቀኝርም አለቻቸው፣ ማለት ነው። አላህ ባሪያ ሆኜ ባርነቱን ወድጄ ድጄ በባርነቱ ውስጥ መኖር ሰው ነኝ። እኔም ጌትነቱን ወድጄው ማለት ነው። ጌትነቱን ተቀብያለሁ። ጌታ መሆኑን አምኛለሁ። ያንተ ላንተ አምላክም ለኔም ላንተ አምላክም ለእኔም ጌታ የሆነውን አላህ ሱብሓነሁ ወተዓላን ተቀብዬው በቃ ባርነቱ ተመችቶኝ ነው የምልህ። በቃ እንዴት እንደያዘኝ ደግሞ ብነግርህ አነቀረብኝ እንደ አቀማጥሎ ማለት ነው። እና ወንጀል ሰርቼ ምናምን ሁላ ማለት ነው። ማውራው ከሱና ከሱ ጋር ብቻ ነው በቃ ቀጥታ። ያረግ ሄን ሄን ወንጀል ሰርቼ አለው አፉ በለኝ እለዋለሁ ማለት ነው። ከልብ ስጸጸት እሱ ይምረኛል። በሚገርም ሁኔታ ደግሞ ማርተው እንዲህ ዝም ብሎ ማርተ እንዳይመስለን ከስጦታ ጋር ነው የሚምረኛል። አሳቢያለኝ እሱ ጋር አሳቢያለኝ ማለት ነው። አሁን ለምሳሌ አላህ ቅዱስ ነው ብለሽ ታምኛለሽ። ነውር የሌለበት አምላክ ነው ኖር የሌለበት ታምናለህ። እኔም አምናለሁ ነው አንቺም ታምኛለሽ። እሱ አንተ ግን አይደለም። ቆይ አንዴ አንዴ አንተ ግን አላህ ስብሃነሁ ተዓላ ኖር እንደሌለበት ታምናለህ አይደለም? እሱ አሁን እሱ ነው በቃ የሚያስማማን። እንደሱ ከተስማማል እኮል መለልንሆነች ሀሳቡን ልጨረስልሽ። የማን ልጅ ሁኚ ነበር ቅድም ያልከኝ? የማን ልጅ ሁኚ ነበር? አይደለም አይደለም። አሁን ጥያቄ ግን በጥያቄ ልመልስ፣ እና የማን ልጅ ነበር ቅድም ሁኚ ያልከኝ? የእግዚአብሔር ልጅ ያለህ ልጅ ቅር የለውም፣ አደለም አላህ ብላ ትሄድ፣ አላህ ብላ ትሄድ። የማን ልጅ ሁኚ ነበረ? ክርስቶስ ልጅ አደለም? ክርስቶስ ደግሞ እኔ ሳቅ፣ በክርስቶስ ኢየሱስ እግዚአብሔር ልጅ ሁኚ ነው ያልኩሽ። ነ በአነሳሽ ሀሳብ፣ አሁን አላህ ቅዱስ ነው ብለሽ የምታምኝ ከሆነ እኔም ደግሞ ተቀበልኩሽ፣ ቅዱስ ነው ብዬ። ያ ቅዱስ የሆነው አምላክ ያ ቅዱስ የሆነው አምላክ ከሱ ጋር እንዴት ነው ኃጢአተኛ ሊወርስ የሚችለው? ማለት እኔ አሁን ይሄ አይገባኝም። እና በግልጽ ሀሳቤ ልንገርሽ ይ አንቺ ኃጢአተኛ ነሽ። ለምሳሌ አላህ ቅዱስ ነው መጽሐፍ ቅዱስ ላይ በእኛ ልንገርሽ። ለምሳሌ ለመጽሐፍ ቅዱስ አታውራ። አሁን እኔ ስለ ቁርአን አውርቼ ያለ አይደለማ፣ አይደለማ። አሁን በሚገባኝ በአለማዊ ቋንቋ አስረዳኝ። እኔ ስለ ቁርአን አላወራውክማ። ስለእንትነው እኳ ዋው በኛ የሚለው እንደዚህ ነው። በእናንተ ምንድን ነው ነው? ሀሳቤ መውረስ ምንድን ነው? መውረስ ምንድን ነው ፍቅሬ? እንቀጥላለን። አሁን አይደለም፣ እናስጀምራለን። አንዴ ግን አክሴፕት እና የኔ ሀሳብ ምን መሰለሽ፣ አላህን ቅዱስ ነው ካልሽ ኃጢአተኛ ከሱ ጋር ሊወርስ አይችልም። አንደኛ ነገር ደግሞ ምንድን ነው የሚወርሰው ሰው ይሄ ኃጢአተኛ ከፈጣሪ ጋር ከእርሱ ጋር የዘላለም ሕይወት እድል ፈንታ የለውም ማለት ነው። ለምን ነው? አዎ ነው። የኔንአእንበረሳኮ ሁን ረሳይመርሰት ትልቅ ችግር አለ። አሁን ነገር ከኝ አንተ እረሳለሁ። ሳረሳ እኮ ልመልስልህ እዚያው ነው እና አላህ ቅዱስ ከሆነ የዘላለም ህይወት ወራሽ የሚሆነው ወይ ገነት የሚገባው ሰው ቅዱስ ነው መሆን ያለበት። ምክንያቱም በገነት አሁን አላህ አለ የምትይው ከሆነ በሱ ጋር ልትኖር የምትችይው ቅዱስ ከሆንሽ ነው። ለምሳሌ አይነው ግን አንዴ አንዴርምክ አንዴ አንዴ ሰባት ምድራት አላህ ኩርሲይ ላይ ነው ያለው። እኔ ከአላህ ጋር ጀነት ውስጥ አልኖርም። ይሄ ሰባት ምድር አለ አይደለ? ሰባት ምድር፣ ሰባት ምድር ላይኛው ሰማይ ላይ ሲቀመጥ ሳንቲሞች አሉ አይደለም ጋሻ ላይ የተቀመጡ ሳንቲም ያክል ነው። ሰባት ምድሩ ጋሻ ላይ የተቀመጠ ሳንቲም ያክል ነው። ሰባቱ ሰማይ ደግሞ ኩርሲይ ላይ ሲቀመጥ፣ አላህ የተቀመጠበት ቦታ ላይ ሲቀመጥ፣ አሁንም ሰባት ትንንሽ ሳንቲም ነው። አላህ ደግሞ ያለው ከዚህ ሁሉ በላይ ኩርሲይ የሚባለው ቦታ ነው እና እኔና አላህ ጀነት ውስጥ ልንኖር አንችልም። አላህ ያዘጋጀልን ቤት ነው ጀነት። ተግባባ፣ ሀሳብሽ ሚስ ዲምፕል ይኝ ተኛ ከአላህ ጋር ትኖሪያለሽ? አትበላ። እኔ እሱ ፍጡር እኮ አይደለም ፈጣሪ ነው። በቃሽ፣ አትኖሪም። ችግር የለውም ተውኩት በቃ። አሁን አንቺ ወደ ገነት ለመግባት ሀጢያተኛ ብትሆኝም ችግር የለውም ማለት ነው። ተውበት የሚባል ነገር አለ ብዬሻለው። ንስሐ ስትገባ ያላህ መገኘት ፕሬዘንሱ የለም ነው ገነት ውስጥ ጀነት ማለት አላህ ለባሮቹ ያዘጋጀው ቤት ነው እሺ አላህ ያዘጋጀው ቤት ውስጥ ለመኖርህ ቅዱስ መሆን አይገባሽም ይገባሻል አንቺ ቅዱስ ለመሆን ደግሞ ተውበት አደርጋለሁ እያልኩህ እኮ ነው ሀቢቢያን ከሀጢያት እራሴን አፀዳለሁ አላህ ደግሞ መሀሪ የሆነ ጌታ ነው እያልኩህ ነው ሀጢያትሽ በምንድን ነው የሚጸደው በተውበት ተውበት ምንድን ነው ንስሃ ንሳ ምን ብለሽ እየገባሽ ነው አሁን? ለምሳሌ ልንገርሽ፣ አላህዬ ማረኝ ይሄን ይሄን ይሄ ወንጀል ይልክ አሁን እናንተ ወይ ቸርች ሄደክ፣ ወይ ሰንበዴ አንድ አባስጡኝ። እናንተ ወይ ሆነ ቦታ ሄዳችሁ ለሆነ ሰው እንዲህ እንዲህ ኃጢአት ሰርቻለሁ ትላላህ። እኔ ደግሞ ሁለት ረካ የመሰግድና አላህዬ፣ ይሄን ይሄን ይሄ ወንጀል ሰርቻለሁ ይቅር በለኝ ብዬ ከልቤ ተጸጽቼ እየየ ስል ይምረኛል። ከልቤ ከሆነ አሁን አላህ ለቅድስና ያለው ልክ በዚህ ሴንስ ነው ማለት ነው። አሁን ደግሞ ይሉሽ በክርስትና ስንመጣ እግዚአብሔር ያለው የቅድስና ልክ ልጅን መስዋዕት እስከማድረግ ነው። ለምን መሰለሽ መጽሐፍ ቅዱስ ላይ የኃጢአት ደመወዝ ሞት ነው ይላል። ሰው ኃጢአተኛ ከሆነ ኃጢአት ከሰራ ሞት ነው የሚገባው። ለዛ ነው ሞት ወደ ዓለም ሁሉ የገባበት ዋነኛው ሪዝን ሶ ሞትን ደግሞ ማሸነፍ ምች በምንድን ነው? ደምን በማፍሰስ ነው። መጽሐፍ ቅዱስ ላይ በምሳሌ ደም ካልፈሰሰ ስርየት የለም ይላል። ለምሳሌ ደሙን ናይቆያ ልጨረሰልሽ ንሽ ያንተ ደም ላፍስሰው አይደለም ልጨረሰልሽ። ደም ካልፈሰሰ ስርየት የለም ሲል ሪዝኑ ምን መሰለሽ? ደም ውስጥ ካለው ህይወት አንፃር ማለት ምክንያቱም አንድ ሰው ኃጢአተኛ ከሆነ ለዛ ኃጢአቱ ክፍያው ሞት ነው። ካልሞት በምንም አይነት ወይ ኃጢአቱ ሊሻር አይችልም። አሁን አንቺ እያልሽኝ ያለሽው ቁጭ ብለሽ አላህ ይቅርበልኝ ምናምን ስትይ ኃጢአትሽን እጥብ ከዛ አሁንም ኃጢአት ሰራያለሽ ከዛ አሁንም አይገርምም። ግን እኔ ጌታ ሚገርሞ ይሄ ነው። እንግዲህ ይታየክ። በቃ ልቅ ነው የምታየው። እዚህ ጋር ነው አየካ ቸርነቱን ለጋስነቱ ምትያው እዚህ ጋር ነው። በቃ ወንጀል ሰርተ ምናምን ከልብ እስተጻጻፍ እምርሃለሁ ባሪያዬ፣ ከልብ ከሆነ እኔ ላይ ካላሻረግ እምርሃለሁ ያለ ጌታ ነው። እግዚአብሔር ደግሞ ለኃጢአት ያለውን ጭካኔ በልጁ በክርስቶስ ኢየሱስ ደሙን አስፈስሶ አሳይቷል። ያ ደግሞ ምንድን ነው? ቅድም ያልኩሽ ደም ካልፈሰስ ስሬት የለም። ደም ደግሞ ስሬት የሚያስገኘው በውስጡ ካለው ህይወት አንጻር ነው። ምክንያቱም መጽሐፍ ቅዱስ ላይ የሰው ህይወት ያለው በደም ውስጥ ነው ይላል። አይተሻል እንዳታቋርጪ እንደ ብቻ ቆይ፣ እኔ ወንድም፣ ቀጥል እንጂ። ምን ሆናል? ከንፈሬ ላይ ነው እንደ ያለው ንግግር፣ ቀጥል ዝም በደም ውስጥ ህይወት ስላለ የአደም ሲፈስ ደግሞ ህይወት ነው እየፈሰሰ ያለው። ለሞት ቅጣት ለኃጢአት ቅጣት ሞት ነው እንደተባለው ያንም ሞት ደግሞ ክርስቶስ ኢየሱስ ለእኔ ሞቶልኝ ነው ህይወት ማገኘው። አሁን እግዚአብሔር ቅዱስ እንደሆነ የምታየው ልጁን ኢየሱስ ክርስቶስን በመስቀል ላይ ደሙን አፍስሶ መስዋዕት ሲያደረግ፣ ያ ምንድን ነው የሚያሳየው? አንቺን ወዶሻል፣ ነገር ግን ኃጢአትሽን አይፈልገውም። ለምን? እግዚአብሔር ቅዱስ ስለሆነ ሰው በክርስቶስ ኢየሱስ ሲያምን ኃጢአቱ ይነጻል። የዛኔ እንደ እግዚአብሔር ቅዱስ መሆን ይችላል በክርስቶስ ኢየሱስ አይደለም ማለት ነው ያለ በዛ ግን ምንም አይነት ወይ እግዚአብሔር የመጨረሻ እድል በዚህ በዚህ ካልሆነ በቀር ምንም አይነት እድል አላዘጋጅም ሀሳብ የገባች አይደል አሁን ሰው በክርስቶስ ኢየሱስ ሲያምን የሚነፃበት የእግዚአብሔር ልጅ የሚሆንበት ሪዝን ቅዱስ የሚሆንበት ሪዝን ከደሙ አንፃር ነው ከፈሰሰው ደም አንፃር አንተ ኢየሱስ መሞቱን በምን እርግጠኛ ነው የእግዚአብሔር ቃል አለ መንፈስ ቅዱስ ደግሞ አበራለ ስሞት ጀነት እንደምገባ

አሁን ያወራሽው ሀሳብ በጠቅላላ ከና አጥያቴ ወደ ቅድ ወደ ግዜ ወደ አላህ ገባለው እያልሽ ከሆነ፣ አንቺ በቅድስና ሲሪየስ የሆነ አምላክ ነው። በልጁ በክርስቶስ ካላምንሽ ማለት ነው። አሁንም አንተ በመውለዱ አንተ መውለዱን በምን እርግጠኛ፣ የእግዚአብሔር ልጅ መሆኑን በምን እርግጠኛ ነህ? ኢየሱስ የእግዚአብሔር ልጅ መሆኑን በምን እርግጠኛ ነህ? ልጨርስልሽ፣ ሀሳቤን ልጨርስልሽ። እሺ፣ አሁን ይኸውልሽ፣ ሚስ ዲምፕል፣ በምንም አይነት ወይ ማለት ነው እግዚአብሔር ባዘጋጀው በልጁ በክርስቶስ የሱስ ካላመንሽ፣ አሁንም ቢሆን አላ አላት ያለሽ እንጂ የዘላለም ሕይወት ወራሽ አትሆኝም። ያለበዛ እንዲሁ እንደተወንድ አታምልክ እያሉ ነው። አሁን እኔ ቤት ያሉ ሰዎች ወንድ አታምልክ እያሉ ነው። የእኔ ወንድም አሁን ይልቅ ኢየሱስ ወጣ ይህ ሀሳብ ሳያስጨርስ ሀሳብ ሳያስጨርስ ወጣ ጃ የት አለ ጃ አለክ የለም ጃ ጃ ካለክ ላክልኝ እና እዚህ ጋር ከሱ ጋር ለሚርመጠመጡት የሆነ የሆነ ነገር በላቸው ድራሽ ደግሞ ከአላህ ጋጀነት ትቀመጫለሽ ይላል እንደ እንደሄ ይሁን የቆሎ ጓደኛ አረገው እንደ ጀሊሉን ረሱ እንዴ የሚቀጥፈው እና እናንተ የምታመልኩትን ነገር ዋቁ! እወቁ ወይ ደግሞ በቃ ትክክለኛ እምነት ማለት እስልምና ነው ያው ተቀላቀሉን እኛ እንቀበላቸዋለን ወላሂ ላዚም በደንብ ነው የምንቀበላቸው ችግር የለብንም እስልምና ሰፊ እምነት ነው እና ደግሞ አናስገድድም እኔ ሰው አላስወጣም እራሱ ነው ማለኝ ሙስሊም ምን ያህል ታማኝ እንደሆነ እንዲያይ ስለፈለግኩኝ አላስወጣም ቃሌን አከበርኩኝ እንደዛ አፉን እየከፈተ ማለት ነው ገባህ እሱ ራሱ የሚጠይቀውን ጥያቄ የማያውቅ ደነዝ ነው አሁን ገና ውስታዜን አሁን ገና

ትንሽ ደግሞ እውቀት ኖሮኝ እንዳንተ አይነት ሁለት ሶስት ጃሂል ማለት ነው። ባሰልም ሱ የሚሰጠኝን ላይፍ ብቻ ኢማጅን፣ ዝም ብለ ኢማጅን። አልገደሉትም፣ አልሰቀሉትም። እኛ ምናውቀው እሱን ነው። እነሱ ደግሞ ተሰቀለ ይላሉ። እሺ ከተሰቀለ፣ ሲሰቀል ቪዲዮን አሳዩን። ማለቴ ኢየሱስ ክርስቶስ እራሱ ሲሰቀል የነበረበትን ቢያንስ ባናየው እንኳን በቪዲዮ እንመናል። ፈረንጅ የሰራውን የሚሸርበውን ሰውዬው አምጥታችሁ ሰቀላችሁት፣ አይሆንም። እሱ ሌላ ሲሰቀል አላችሁ። ያለ ማስረጃ አታድርቁ፣ ናኛን መጀመሪያ ሴቱኝ። ተመቸኝ ነው የምልሽ። እንደዚህ ወንዶ ወንዶኝ አላየሽም? ያን ሴት ተላላኪሽን እንዴት አንጠርጥሬ እንዳሰጣሁት አየሻ?